ሁለቱ እንዲገናኙ እርስ በርስ ያወሩ ነው እያልካለሁ። እናንተ አይመለከታችሁም። ያው ደግሞ አንተ አልፈቀድክም። ነው ከዚህ በላይ ምን እንዳደርግ ነው የፈለግከው? አንተ ምንድን ነው እያልከኝ አለሁ። ትናንት ያደረግከው ነገር እኮ በቂ ነው። ምንም ነገር እኮ ማንም መፍረድ እኮ ይችላል። ያንን ለሱ ነው መንገር ያለባችሁ፣ ለኔ አይደለም። አንተ ደግሞ ችግር እየፈጠርክ ነው። በዚህ በኩል ምንድን ነው ብቻዋን እንዳትሆን እኮ ነው የመጣሁት። በስጦታ መደለል ያለበት አንተ ነው ብለው ሁለቱ እንዲታረቁ አትፈልግም? እኔ አሁን ብፈልግም ባልፈልግም እኮ እሱ ያለችበት ሁኔታ ለዛ አይጋብዝም። ከታ በሰጣም ያለን በላይ እናስብላታለን እኮ ለሩታ እኛ እኮ ሩታ እንትናችን አይደለችም። በጣም እናስብ የምናስብላት እህታችን ከኔ በላይ ማሰቡን እስቶ፣ እሱን ተወ። መጀመሪያን ብታስቡላት ኖሮ ባሏም አላሰበላት እንኳን እንደዛ ከሆነ አንተ ምን ታደርጋለህ? መርሳት የለብህም። ሊያስታርቃቸው የሚገባው ሰላም ሰላም፣ ውድ እና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ። ቆይታችሁ እንዴት ነበር? እኛ ጋር ምንም አይልም። ያው ሰሞኑ ያለው ነገር ሁላችሁም ታውቃላችሁ። እኔም በቤት ከመጣው በጣም ረጅም ጊዜ ሆነው ነበር። ያው ሰሞኑ ያለው ነገር ሁላችሁም ታውቃላችሁ። እኔም በራሴ ቤት ለመስራት ትንሽ ጊዜዎች ደስ አይሉም ነበርና ዛሬም ብቻ አይደለሁም። ኤፍሬም አለ ከኔ ጋር እና ኤፍሬም እንጠርቸዋለሁ ዛሬ ሩታ ጋር ልንሄድ ነው። ማለትም ሩታ ጋር ብቻ ሳይሆን የሩታ ወንድምም ልናገኝ እንፈልጋለን። ትናንትና የተፈጠረው ነገር ሁላችሁም ታውቃላችሁ። እዛ እኛ እንዳሰብነው ደስተኛ ሆና ደስ የሚል ጊዜ እናሳልፋለን ብለን ነበር ያሰብነው ግን ነገሮች ባላሰብናቸው መንገድ ወንድሟ ነገሮችን አባላሽቶታል እና ያው ሩታ እውነቱን ስነግራችሁ ሩታ ወደ አብርሃም መመለስ ትፈልጋለች። ያስታውቅባታል። እኛንም ስታገኘን ቅር አላለትም ነበር። በጣም ደስተኛ ሆና ነበር አብርሃምን ከማየቷ በፊት ማለት ነውና ደስተኛ ሆና ነበር እኛን ስታየን። ግን አብርሃም ሲመጣ ያው መግደርደሩም አለ መሰለኝ ትንሽ ተረባበሰች። ግን ደግሞ በጣም ጨዋታው ያከበደው ወንድሟን የሚለው ልጅ ነውና እሱ ነው ትንሽ ከአብርሃም ጋር ማይሆን ነገር አድርጎ ማይሆን ቃላት ልውውጥ እያደረገ ነገሩን ወደማይሆን መንገድ እየመራ ያለው እሱ ነው። በመስተመጨረሻ ሰዓት ተሳካ ብለን። የደስታ ጊዜ ለማሳለፍ እንትን ብለን ነበር። በጣም ብዙ ዝግጅት አድርገን ብዙ ለፍተን ትናንትና በጣም ነበር፣ በቃ እኛም የጓጓ ነው ሁለታቸው። እሱም አምኖበትና ተጸጽቶበት፣ ይቅርታ ለማለት ያን ያክል መንገድ ተጉዞ፣ እሷም ይቅርታ ታደርጋለች ብለን ነበር ያሰብነው። ሁላችንም ከቪዲዮ በፊት የምናወራው ያወራነው ነገር ሁላችሁም አይታችኋል። ግን ያው አንዳንዴ ሁሉም ነገር እንዳሰብነው አይሆንም እና ነገሮች ተበላሽተዋል። እሷም ደግሞ ያው ወንድሟን አምና ሄዳለች እንግዲህ እኛ የቻልነውን አክል ለፍተናል፣ አርገናል፣ ጥረናልም ግን እንግዲህ ያው ሩታ ምን እንዳሰብሽ አላቅም። ያው ከምንም በፊት ትዳር የሚባል ነገር ይቀድማል። አንቺ እመቱን ለመናገር ደጋግ ሁሉም ደጋግሞ ነግሮሻል። ካንቺ ጋር አንቺ ብቻ ራስሽ አንቺ ብቻ አይደለሽም፣ ልጅ አለ። በዚህ መሀል ልጅ የሚጎዳው ነገር አለ። ይሄ ቪዲዮ ሚዲያ የያዘው ነገር ባይዙ በጣም መጥፎ ነው። ምክንያቱም የሚዲያ የያዘው ነገር ረጅም ሰዓት ነው የሚቀመጠው። የሚመጣው ልጅ እራሱ ኋላ አድጎ የሚያፍርበት ነገር አይደለም መስራት ያለባችሁ የሚኮራበት ነገር ነበር መስራት የነበረባችሁ። ያው እንደ ድል ሆኖ ይሄም ነገር አልሆነም። ስለዚህ ዛሬ ያው ከኤፍሬም ጋር ሆነን ኤፍሬም ደው እየጠርቻለሁ፣ ከኤፍሬም ጋር ሆነን ልጁን ልናገኘውና ቢያንስ በእኛ በኩል ምንችለው ነገር በእኛ በኩል ወንድ ቢኝየውን አናግረን መስማማት ብንችል ማለት ልጁ ምን እንደሚፈልግ ከነሱም ለምንድን መራቅ እንዳልፈለገ እንጠይቀዋለን እናወራዋለን። እንግዲህ የሚፈጠረውን ነገር አብረን እናያለን። ያው ልጁም አልደወለለትም። ኤፍሬም መጥቶ ይደውልለታል። ኤፍሬም እየመጣ ነውና፣ ሰላም ፋሚሊዎች እንዲናችሁ ያዘው ያዘለብ እንዲናችሁ ወይ፣ እኛ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ቻል ቆዩልኝ። እንግዲህ ያው ዛሬ አንዋር ጠርቶ የመጣሁት ትናንትና ትላንትና ያው በተፈጠረው ነገር ትንሽ ያስደብራል፣ ደብሮኛል። እኔም እንደዛ ይፈጠራል ብለን ሁላችንም አላሰብንም ነበር። ያው ነገሩ እዛች ጋር ይቋጫል፣ ሩታ አብርሽም አንድ ላይ ይሆናሉ ብለን ነበር ያሰብነው። ግን ያው እኛ እንዳሰብነው አልሆነ። ብቻ ይሁን ለመልካም ነው ሁሉም ነገር፣ እንደዛ ብለን ብናስበው ይሻላል። ሁሉም ነገር ለመልካም ነውና እንግዲህ ያው ትናንትና ደግሞ እያያችሁት ከሆነ ትንሽ ሩታ ለማውራት ፍላጎት ነበራት፣ አይኗ ላይ ያስታውቅ ነበር። አንዳንድ ነገር ካብሪሽ ጋር ለማውራት ፍላጎት ነበራት፣ ግን ያው ከሷ ጋር የመጣው ልጅ እሷ እንድታወራ ፍላጎት አልነበረውም። ቅድም እየነገርኳቸው ነበርና ያ ሩታ አሁንም ቢሆን ያኔ እኛንም ስታየን ደስተኛ ነበረች በጣም እንትን አብርሃም ከመምጣቱ በፊት እየነገርኳቸው በጣም ደስተኛ ነበረች። ግን ደግሞ አብርሃም መጥቶ ከልጁ ጋር የነበረው ነገር ነበር ደስ አሁንም ልጁ ነው እየከለከላት ያለው እንጂ አብሩታ ፍቃደኛ ነች ትልመጣ ደስ ደስተኛ ነች ጀመር እና ቤተሰቦች፣ ልጁንም ጠርቼዋለሁ ኖቤል ነው የሚባለው ኖቤልንም ጠርቼዋለሁ፣ ይመጣል ያለንበት ቦታ ነግሬዋለሁ ትናንትና ከሩታ ጋር የነበረው ልጅ ኖቤል ማ ወንድሟ ጠርቼዋለሁ ያው ያለው ነገር ማውራት እንፈልጋለን ከሱ ጋር ቅድም እንዳልኳችሁ ትናንትና አብዛኛው ነገር እንዳታወራኝ እያደረገ የነበረው እሱ ነው እና ከእሱ ጋር ደግሞ አሁን ማውራት ስለምንፈልግ ብቻ ነው ነው ነው ደውዬለት አለው ያለውበት ቦታ ነግሬዋለሁ ነግር ዋሌት እንዳለን እና እኔም አኗርም ምንም ከሱ ጋር ለመደባደም ሳይሆን ለጸበም ሳይሆን፣ ያው ምን እኛ አሁንም ቢሆን አዎ የነሱ ሰላም የአብርሽና ሩታ አንድ ላይ እንዲሆኑ ነው እንጂ ከማንም ጋር የመጣላትም ከማንም ጋር የመቀየም ፍላጎትም ምንም ነገርም የለንም። ከብቷል አይደል? ምንም ነገርም እንደዚህ ነገር የለብንም። ሲጀመርም እኛ ምን የሩታና የሩታና የአብርሽ አንድ መሆን ነው እንጂ እኔም አንዋርም ሌላም ሰንበል የሚፈልገው የሁለቱ አንድ መሆን ነው። ሌላ ነገር ምንም ነገር የለብንም። ይህን እንድታቁል እንፈልጋለሁ። እና ልጁንም ጠርቸዋለሁ፣ ይመጣል፣ እናወራዋለን በስነ ስርዓት ያለው ነገር። ምክንያቱም ሩታ ሲመስለኝ ያው እነሱን ትፈራቸዋለች ብዬ አስባለሁ። ያው ቤተሰብም ፋሚሊም ስለሆኑ እነሱ ጋርም ስለሆነች ያለችው እና እነሱ የሚሏት ነገር ነው የምትሰማው። ትናንትና ካያችሁት ልጁ በጣም እኛ ለመረጋጋት ሞክረን እያወራ ነው። እሱ ግን ሀይ ነበርና ይህ ሁሉ ነገር ደግሞ እየተፈጠረ ያለው በሱ ነው ስላችሁ፣ ያው እሱም ለማስታረቅ መሞከር አለበት እንጂ ሌላ ግብግብ ከኛ ጋር ሌላ ችግርና መፍጠር የለበትም። እሱም የቻለውን ነገር ለማስታረቅ ከኛ እኩል ነው መሞከር ያለበት። የእነሱ መታረቅ እኮ የሚፈልግ ሰው አይደለም። ምላሶቹ የሚያወራቸው ነገሮች አይተህ ከሆነ አብርሃምን ሲያዳርቀው ምናምን ነገር አይተህ ከሆነ የእነሱ መታረቅ እኔ እንጃ በምንም ታመል የሚፈልግ አይመስለኝም። እንዳልናችሁ ዛሬ በስነ ስርዓት እናወራዋለን ምንም አይነት ችግር ሳንፈጥር ከልጁ ጋር ያው ቢኒም ትናንትና ለባለፈው ነገር ይቅርታ ብሎታል። ዛሬም ከፈለገ እኛ የዛን ቀን አልነበርንም ነው በእውነቱም ሲጣሉ ግን እኛ የነሱ መታረቅ ስለምንፈልግ፣ የነሱ ደስታ ስለምንፈልግ አሁንም በነሱ ስምም ሆነ በእኛም በማናችንም ይቅርታ እንጠይቀውና ለማስታረቅ እንሞክር እንለዋለን። አብረን ቢያንስ እሱ የሚረዳን ከሆነ ለኛ አሪፍ ነው። አጠገቡ ያለው አሁን ላይ እሱ ስለሆነ እና ሩታም እየሰማቸው ለቾ እሱ ስለሆነ ቢያንስ እሱ የሚያግዘን ነገር የሚረዳን ካለ አሪፍ ነው። አብረን ሆነን እኛም በአብርሽ በኩል እሱም ደግሞ በሩታ በኩል ሆኖ ቀን በቀን ስለሆነ ያው አብረው ስለሆነ የሚኖሩት አሁን ላይ ቢያንስ መርዳት ከቻለ ያግዘን ብለን ነው ዛሬ እሱ ማግኘት የፈለግነው፣ እና ትንሽ ቆየብን። ረዲ እኔ ደውዬለታለሁ። እሺ ይመጣለው ብሎኛል። ኤፍሬም ነኝ ብየዋለሁ። እመጣለሁ ብሎኛል። እንግዲህ ምን እንደምላችሁ አለቀ። በጣም ግራም ያጋባ ነገር ነው እየተፈጠረ ያለው። ችግር አልቆም ብሏል። እንግዲህ እግዚአብሔር ፈጣሪ አምላክ ያቆመው ችግር ግን አልቆም ብሏል። እየተፈታተነን ነው። ለምን እንደሆነ አላቅም። እግዚአብሔር አምላክ ወደ ደስታ ይመልሰን፣ ወደ ፍቅሩ ይመልሰን እላሉ። ሌላ ምንም ምለው ነገር የለኝም። አልተረጋጋ መሰለኝ አትኩሳተር እንጂ እኛ የምጣን አሁንም ሌላ ነገር አይደለም። ያን አደልኩ እናንተም ታቁት ነገር ነው። አና አና አና አና ችግር የለም በስነ ስርዓት ማውራት እንችላለን። ዛሬ የፈለግከውን ነገር በያው የሰው ልጆች በንግግር ትግባባለህ። ገብተዋል። ጥልም ሆነ ፀብም ሆነ ለሰው ልጅ ምንም ነገር አያደርግም። አዎ ያረው ወጣቶች ደስ አይልም። ገብቷል። አሁን ለዛ ሁለት መቶ ኪሎ ገባችሁበትን ያከበርክላት እንደዛ አይነት ነገር መፈጠሩ ደስታ ላይ ሀዘን መጨመር ትርፌ ነው። እነሱ እንዲግባቡ እና እንዲስማሙ ብትፈልጉ ኖሮ እናንተ ለብቻው እንዲያዋሩ አይደለም። ጭንቅላታችን ያሰበው ልክ ነው። እንደዛ አንደኛ ነች አንድ ነው። አይ እናንተ እያሰባችሁ ያላችሁት ነገር ሳላቀርቼ አይደለም፣ ግን እንደዚህ አይደረግም ነው ፖይንቴ። የነሱን ነገር የነሱ ነገር ነው፣ በቃ እነሱ ጋር ነው ማለቂያ ያለበት። ያ ሁሉ ግርግር ምን ታደርጋላችሁ? እናንተ ምን ታደርጋላችሁ? ያስፈልጋል ነው ሶስተኛው ወገን ካለሰው አይ ኖ ግን እንደዚህ አይነት አይደሉ። ሲጀመር ሳትፈልግ ቀርታ ነው የመጣችው። አይደለም። አይ እንደዛም ተማረግኩ። አንተ አልፈታትም እኮ እየተከታልከተ ነው። አይደለ እርጉዝ ነች እኮ ልትንቀሳቀስ እንኳን አይገባ። እንድትበሳጭ ሳይን ራሱ ማየት አልፈልግም። ስብላት እኮ ለሩታ እኛ መጀመሪያ ብታስቡላ ኖሮ ባሏም አላሰበላት እንኳን አንደኛ ነገር ነገር ነገር አትበል ለመሰለ እነዚህ ባልክ ቁጥር ባለ ሩታ የሚሰማት ስሜት አለ፣ የምታስበው ነገር አለ። ይህ ሁሉ ነገር ደግሞ አንተ ጭንቅላቱ ላይ መፍጠር የለበህም። ጭንቅላቱ ላይ መፍጠር ያለበ አሁንም ቢሆን እንዲታረቁ፣ አንድ ላይ እንዲሆኑ ነው እንጂ ሌላ ሌላ ነገሮችን ለእሷ የምናገር ብዬ ነው የተለየ ነገር ብያት አላውቅም። እሷን ወክዬ አይነት ስታፍ አይደለም እያወራ ያሉት አሁን እኔ እንደ ራሴ ስለ ከነሱ ውጭ ሆኜ ነው ራሴ ነኝ፣ እንደ ተመልካች በል አይደለም ነው ከነሱ መግባት አልፈልግም እኮ ግን ያለችበትን ሁኔታ ከእሱ አንጻር ነው እንጂ ይሄ ሁሉ ነገር አያስፈልግም። እናንተም ያሁሉ ግርግር መፍጠር አልነበረባችሁም እያልክ ያለው እናንተ ምን አገባችሁ እንደ ደሞ ለእንደዚህ አይነት ጥል በሽምግልና ትልቅ ሰው በሆነ ወይ በትልቅ ሰው መንገድ ነው እንደ የማንንም የሰፈር ወጠጤ አምጥቶ ጭራሽ በሬ ላይ ወንድሜ ሊያስደበድበው ይሞክር በእንደዚህ አይነት አሁን እሷን ለመውሰድ ጭራሽ እንደ ትልቅ ሰው ነው አይ ለና ያታላ ሲሞክር ነው የገባኝ። ስጦታው መብቱ ነው፣ ግን በእንደዚህ አይነት ሲትዩዌሽን አይደለም። መጀመሪያ ከእሷ ጋር ያለውን ነገር ፊክስ አድርጎ እኮ ነው መስጠት ያለበት ስጦታው አንድ ሰው ሰርፕራይዝ ሲደረግ ስጦታው ይኖራል አይደል? አሁን የመጨረሻ ነገር ማለት ነው፣ እየሰማኸኝ ከሆነ ዛሬ የጠራ ድርቅ ለምንም ነገር አይደለም።

ጋ ምንም ነገር መስማት ስላልፈለኩ ነው። ኖ ለምን መጣ ካለ እኔ ምን እኮ እንኳን ሄዶ እራሱ ነው ይቅርታል። ቢመጣም ብቻውን አልፈልግም። እንዴት ነው የሚገናኙት? ነው ስለ እርስ በእርስ ያልፈቱትን ነገር ነው ብለው ሁለቱ እንዲታረቁ አፈልግም። ይሄን ነገር ብፈልግስ፣ እኔ አሁን ብፈልግም ባልፈልግም እኮ እሷ ያለችበት ሁኔታ ለዛ አይጋብዝም። ሶ አድ ነገር ይጋብዛል። ለዛ ነው አንተ አሁን ላይ ከሩጣ አጠገብን ያለው። ሶ አብራችሁ ናችሁ፣ ሁሉም ነገር የምታደርጉት አብራችሁ ናችሁ። ይጣላሉ ምናምን አይሆንም እንደዚህ በእርግጥ የራሳቸው ላይፍ ነው። አንደኛ አሁንም ስማኝ አንዴ ስማኝ አንዴ ስማኝ፣ ለምን ሌላ ነገር እንገባለን? ቢጣሉም ሶስተኛው ወገን እንዳይገባ ገበናቸውን ሸፍነው እዛው መቅረት ነበረባቸው። አይ አይደለም ብለው ወታ አፈንግጣ ከመጣችኛ ጋር ሪስፖንሲቢሊቲ የኔ ነው። እሷ ምን ማድረግ ስላልቻለች ነው ከቤት ወጣ የመጣችው። ደጋፊ ወይም የአብሃም ወገን ሆነናል ይህ እራሷ ትነግርሃለች። እኛ አብርሃምን ወግነን ሩታልና ለነው አብርሃምን ተደግፈን ሩታን ለሩት አይደለም የመጣ ነው በተምጥተን ብቻቸው ያውሩ ነው እያልን ያለ ነው። ያንን ለሱ ነው መንገር ያለባችሁ ለኔ አይደለም። አንተ ደግሞ ችግር እየፈጠርክ ነው። በዚህ በስጦታ መደለል ያለበት ንገረኝ እስቲ። እሷ ራሷ እንደዛ ተናዳ ያለቀሰች ምን ትለኝ? ሲጀመር ያ ሁሉ ነገር ምን አደረኩ? ምንም ምን? እኔ ደስተኛ ለመሆን እኮ አይደለም መጀመሪያም። ምን ሊፈጠርባት እንደሚችል አላውቅም። ምን ነው አንድ መጨቃጨቅ አንድ ነገር ተባበረን ያለ አንተ ወጣት ነህ፣ እኛም ወጣቶች ነን። እንደ ወጣት እና እንደ ተማረሰው እናስብ ነገሮች ከመጨቃጨቅና ነገሮች ሌላ ነገር ጻፉት። እንደ ተማረ ሰው ማሰብ ቢፈለግ ኖሮ ከመጀመሪያው ነው ነገር ያፈጣ እኮ የመጀመሪያው ነገር። ለምን አንተ እኮ ስተት ላይ ስተት እኮ ነው የተደረበ ያለው፣ አንዋር ኤፍሬም፣ ስተት ላይ ሁሌ ስተት ይደረባል እንዴ? ይታረቁ፣ ይጣሉ፣ የእነሱ ጉዳይ ነው፣ አይመለከተኝም እኮ። ግን ገና አፈንግጣ መጣች ነው የምልህ፣ ከእሱ ጋር ወታ እኔ ጋር መጣች። አስጠለኝ ነው ከዚህ በላይ ምን አለ? አንተ ጋር ከመጣች እና መጠለል ያለበት ወይስ ወደ ባለቤቷ በሰ ወደ ባለቤቷ እንድትመለስኩ ይቻልኩት ነው አርገለ አልፈለገችም እሷ ብትፈልግም ምንም አይነት ሳይን ልታሳይኝ አልቻለችም ገብቷል መረዳት ደግሞ አለብኝ እንደ ወንድምነት ልክ ነህ እኔ ባንተ ቦታ ቢሆን ላደረገው ይችላል ግን አንተ እንድትመለስ የፈለግ ሰዓት መስለም ነው። ከዚህ በላይ ምን ላድርግ? እሺ አሁንም ቢሆን አብርሃምን ደግፍ ወይም ሩታን ምናምን አይደለም። ሁለቱ እንዲገናኙ ብቻ ነው የፈለገው፣ ሁለቱ እንዲገናኙ፣ እርስ በርስ ያወሩ ነው። እናንተ አይመለከታችሁ። ያው ከዚህ በላይ ምን ዳረግ ነው የፈለከው? አንተ ነገር እኔ የእሷ ስሜት ነው ለመረዳት እየሞከርኩት። አንዋር፣ ሌላ ነገር ነው እየተናገርከኝ ያለው። አነጋገርን አስተካክል። እኔ ያለ መፈለጌ መፈለጌ እሱ እነሱ ላይፍ ላይ ምንም የሚያመጣው ለውጥ የለም። ከአንተ ጋር ለመጨቃጨቅ አይደለም። ካስቀየምከው አሁንም ቢሆን ይቅርታ። እንደዚህም እየተጠቀ ስሜት ምንም ላረግ እችላለሁ። በቁሳ እዚህ መታለሉ ይቅር እና ማንም ይገዛላታል

እሱ ፊክስ ማድረግ ካለበት እራሱ ይጨርስ። ሲጀመር ማውራት ቢፈልግም ራሱ ይመጣ ነበር። አቅም እንደመጣለህ ነው። አይፈልግም ነው ስለሆኑ ነው። አሁንም ቢሆን እሱም አቅም ሁለቱም ጓደኞቼ ናቸው። እንዲታረቁ ስለምፈልግ ብቻ የራስ ይታረቁ ብትፈልግ ራስ እኮ ያለው አው ግን፣ ከቻል ከአሁንም ቢሆን የሩታና የአብርሽ መታረቅ ብትፈልግ ከሆነ እባክህ እባክህ እየለመንክ ነው ሩታ ነው ቢሆን ሞክራለሁ። ከሱ ልጅ ጋር ከዚህ ልጅ ጋር መጣላት ሆነ ነገሩን የበለጠ ማባባስ ነው ሩታ። ይሄን ቪዲዮ ታይዋለች። ገብቷል አይደል? ከዚህ ድግ ነገር ብንጣላ ሌላ ነገር ነው፣ ችግር ነው የምንፈጥረው። ድጋሚ ደግሞ ችግር ነው፣ አያስፈልግም። እኛ አብርሃምን ደግፈን ነው፣ በቃ ለዛ ነው። ብትሆን በቃ እየሞከርኩ ነው አለ። በራሱ በኩል እስኪ ለማስታረቅ ይሞክር እና ብቻ። ቤተሰቦች እንግዲህ ያው እሱንም ለማግኘት ሞክረን ነበር፣ አልሆነም። ስላቸ አልሆነም ማለት ከኛ ጋር ልንግባባ አልቻልንም። እናንተ ምን አገባችሁ ምናም ነው እያለ ያለው እኛ ግን ስለሚያገባን ነበር እዚህ ድረስም ሆነም እስከዛሬ እየደከምን የነበረው። ብቻ ይሁን ፈጣሪ አንድ ላይ አርጋቸው ና